ሰላም ጠነስጥልን፣ የተወደዳችሁ አድማጮቻችን እንዴት ናችሁ? አራዳ ኤፍ ኤም 95.1 የዩቱብ ገጽ ላይ ትገኛላችሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና ና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። በዛሬው የስፖርት ዝግጅታችን የክርስቲያኖ ሮናልዶን ጉዳይ የምንመለከት ይሆናል። ከጉዳዩ ጋር ተስፋ ወርቅ ሉል ሰገድ አበሬያችሁ ቆይታ አድርጋለሁ። እንግዲህ ጊዜው የኢንተርናሽናል ብሬክ ወቅት ነው። ሀገራትም ጨዋታዎቻቸውን እያከናወኑ ይገኛሉ። ትላንትና ከተደረጉና አነጋጋሪ ከነበሩ ጨዋታዎች መካከል አንዱ የፖርቱጋል ብሔራዊ ቡድንና እንዲሁም ደግሞ የአየርላንድ የዓለም ዋንጫ ማጣሪያ ጨዋታ ነበር። በዚህ ጨዋታ ላይ ክርስቲያኖ ሮናልዶ ተሰልፎ ተጫውቷል። ሆኖም ግን ፖርቱጋል ጨዋታውን ልታሸንፍ አልቻለችም። በአየርላንድ ሁለት ለባዶ በሆነ ውጤት እዚህ ጨዋታ ላይ ተሸንፋለች። እዚህ ጨዋታ ላይ የፖርቱጋል መሸነፍ ራሱን የቻለ አነጋጋሪ ጉዳይ ነው። ምክንያቱም ፖርቱጋል በዚህ ምድብ ላይ ምናልባትም በቀዳሚነት ምድቧን በበላይነት ልታጠናቀቅ እንደምትችል ነው የሚገመተው ነገር ግን ደግሞ አሁን አስር ነጥቦችን ይዛ ምድቡን እየመራች ብትገኝም ከሃንጋሪና ከአየርላንድ ጋር ግን ከዚህ በኋላ ከፍተኛ ፉክክር ታደርጋለች ተብሎ ይጠበቃል። እናም ምናልባትም ደግሞ ወደ ዓለም ዋንጫ ለማለፍ በሚደረገው ጥረት ውስጥ ከፍተኛ ፈተና እንዲገጥማት ያስገደደ የጨዋታ መርሃ ግብር ነበር። እዚህ ጨዋታ ላይ እንደተመለከት ነው ለፖርቱጋል ብሔራዊ ቡድን ጥሩ እንቅስቃሴ ያሳዩ ተጫዋቾች ነበሩ። ነገር ግን ክርስቲያኖ ሮናልዶ ደግሞ በቀይ ካርድ ከሜዳ ወጥቷል እና ምናልባትም የዓለም ዋንጫ ጨዋታ ሊያመልጠው እንደሚችል ነው ልክ ጨዋታው ከተጠናቀቀ በኋላ ሲወጡ የነበሩ ሪፖርቶች የሚያሳዩት እንግዲህ አርባ ዓመቱ ላይ የሚገኘው ተጫዋች በስልሳኛው ደቂቃ ላይ ነው በቀይ ካርድ ከሜዳ የወጣው። ያው ኦፍ ደ ቦል በነበረ እንቅስቃሴ ወይም ደግሞ ከኳስ ውጭ በነበረ እንቅስቃሴ ነው ተጫዋቹ ለቀይ ካርድ የተዳረገው ይሄ ቫዮለንት ኮንዳክት በምንለው ነው እንግዲህ በዚህ ጨዋታ ላይ በቀይ ካርድ ከሜዳ ሊወጣ የቻለው ተጫዋቹን፣ በተመለከተ እንግዲህ ምናልባትም ከጥቂት ቀናት በፊት በነበረው ቃለ መጠይቅ ላይ ምናልባትም ደግሞ ከእግር ኳስ ሊገለል የመጨረሻው ምዕራፍ ላይ እንደደረሰ ክርስቲያኖ ሮናልዶ ሲናገር ነበረ እና አሁን በዚህኛው ጨዋታ ላይ ቢጫ ካርድ ነበረ መጀመሪያ ላይ የተሰጠው የመሀል ዳኛው ግሊን ኔይበርግ፣ በኋላ ላይ ግን የቪዲዮ አሲስታንት ሪፈሪ ቦታ ላይ የተቀመጡት ዳኛ ይህንን ነገር እንዲመለከቱት ካደረጓቸው ወይም ሪኮመንድ ካደረጓቸው በኋላ ለተጫዋቹ ቀይ ካርድ ተሰጥቶት ከሜዳ ተሰናብቷል ማለት ነው። እና ይሄ ጨዋታ ለክርስቲያኖ ሮናልዶን ቢሆን ጥሩ ትውስታ የሚኖረው አይመስለኝም። ምክንያቱም በቀይ ካርድ ከሜዳ በመውጣቱ ምክንያት በጥሩ ትውስታ የሚያስታውሰው አይነት አይደለም። ክርስቲያኖ ሮናልዶ እንግዲህ እንደምታውቁት በ ሀገራት ጨዋታ ላይ ብዙ ግቦችን በማስቆጠር የምንጊዜውም ከፍተኛ ግብ አስቆጣሪ ተጫዋች ነው። 226 ጨዋታዎችን ለፖርቱጋል አድርገው 143 ጎሎችን በማስቆጠር በኢንተርናሽናል ወይም ደግሞ ለሀገራት በሚደረጉ ጨዋታዎች ብዙ ግቦችን በማስቆጠር ቀዳሚው ተጫዋች ነው እና በጣም በሚያስገርማችሁ ሁኔታ እንግዲህ ረጅም አመት ተጫዋች በእግር ኳስ ኬሪየሩ ላይ ቆይቷል። ኦልሞስ ከ20 ዓመት በላይ በእግር ኳስ የምናውቀው ተጫዋች ነው። 12ተኛ ቀይ ካርዱን ነው ትላንትና የተመለከተው ነገር ግን ለፖርቱጋል ብሔራዊ ቡድን ቀይ ካርድ ተመልክቶ ያቅም ነበር። ትላንት ለመጀመሪያ ጊዜ ነው ቀይ ካርድ የተመለከተው ተጫዋቹ። በእግር ኳስ ኬሬሩ ሶስት ጊዜ በማንችስተር ዩናይትድ ቀይ ካርድ ተመልክቷል። ስድስት ጊዜ ደግሞ በሪያል ማድሪድ እንደዚሁ ቀይ ካርድ የተመለከተ ተጫዋች ነው። አንድ ጊዜ ደግሞ እንደዚሁ በዩቬንቱስ በሚጫወትበት ጊዜ ቀይ ካርድ ተመልክቷል ማለት ነው እና በአልናስርም ደግሞ አሁን በሚጫወትበት ክለብ አንድ ጊዜ ቀይ ካርድ ተመልክቷል። ከአሁኑ ጋር ለአስራ ሁለተኛ ጊዜ በቀይ ካርድ የወጣ ተጫዋች ነው እና ምናልባትም አነጋጋሪ የሆነው የክርስቲያኖ ሮናልዶ በቀይ ካርድ የመውጣት ጉዳይ ብቻ ሳይሆን፣ ምናልባትም ደግሞ የአለም ዋንጫ ጨዋታ እንዲያልፈው ሊያደርግ የሚችል ቀይ ካርድ በመሆኑ ምክንያት ነው ይህ ጉዳይ አነጋጋሪ ሆኖ እየቀጠለ የሚገኘው እንግዲህ ምናልባትም ደግሞ በእነዚህ ተከታታይ ጨዋታዎች ላይ ክርስቲያኖ ሮናልዶ ለሀገሩ ጥሩ ፐርፎርማንስ ያሳይ ነበር። ግን ደግሞ ይህንኛው ቀይ ካርድ ተጫዋቹ ምናልባትም ደግሞ የአለም ዋንጫ የመክፈቻ ጨዋታ እንዲያመልጠው ሊያስገደድ እንደሚችል ነው እየወጡ ያሉ ዘገባዎች የሚያሳዩት። አሁን ከአርመኒያ ጋር ሁለት ጨዋታ ያከናውናሉ። ክርስቲያኖ ሮናልዶ እዚህ ጨዋታ ላይ አይገኝም እና አሁን እንግዲህ ፖርቱጋል አውቶማቲካሊ ወደ አለም ዋንጫው ታልፋለች አታልፍም የሚለውን ቀጣዩን የጨዋታ መርሃ ግብር ከተመለከትም በኋላ ምናረጋግጥ ይሆናል። በእርግጥ በእነዚህ አይነት ሁኔታዎች ላይ ብዙ አይነት ሀሳቦች ሊሰጡ ይችላሉ። ቅድም እንዳነሳሁት ሶስቱም ቡድኖች ለአለም ዋንጫ ለማለፍ ከፍተኛ ፉክክር እያደረጉ ነው። ስለዚህ የመጨረሻው ጨዋታ የሚጠበቀው በዚህ ምክንያት ነው። የፊፋ ሕግም ቢሆን በዲሲፕሊን ኮሚቴው ዙሪያ እንዲሁም ደግሞ የፊፋ የዲሲፕሊን ኮድም የሚያስቀምጣቸው ነገሮች አሉ። በፊፋ የዲሲፕሊን ኮድ በምዕራፍ ሁለት በአንቀጽ 14 የመጀመሪያው ስቴት ላይ በተለይም ደግሞ ተጫዋቾች ይሄ ሚስኮንዳክት አሳይተው ምናልባትም በቀይ ካርድ ከሜዳ የሚወጡ ከሆነ ሶስት ጨዋታዎች ሊያመልጧቸው እንደሚችል ነው የፊፋ የዲሲፕሊን ህግ የሚያስቀምጠው። ምናልባትም ደግሞ ተጫዋች በክር በመማታት ሊሆን ይችላል፣ በቦክስ በመማታት ሊሆን ይችላል፣ ወይ ደግሞ የተቃራኒ ቡድን ተጫዋችን በመዝለፍ ሊሆን ይችላል። አሊያ ደግሞ ከጨዋታው አልቢትር ጋር በማይሆን አይነት ሰጥ አገባ ውስጥ የሚገባ ተጫዋች በቀይ ካርድ የሚወጣ ከሆነ ለሶስት ተጫዋቾች ለሶስት ጨዋታዎች ያክል ጨዋታዎች ሊያመልጡት እንደሚችል ነው የተነገረው። ክርስቲያኖ ሮናልዶም ትላንት ፋውል ሰርቶ ወይ ደግሞ ይ ከባድ ሸርተት ወርዶ ምናምን አይደለም በቀይ ካርድ ከሜዳ የወጣው፣ ቅድም እንዳልኩት ቫዮለንት ኮንዳክት ነበረ ከኳስ ውጪ በነበረ ሁኔታ ነው። እንግዲህ አንዳንዴ ተጫዋቾች በማይሆነ ሰጣ ገባ ውስጥ ይገቡና በቀይ ካርድ ከሜዳ የሚወጡበት አይነት አጋጣሚ ሊፈጠር ይችላል። ስለዚህ አሁን እንግዲህ ለፖርቱጋል ብሔራዊ ቡድን ነገሮች ትንሽ አስቸጋሪ ሊሆኑ ይችላሉ። በተለይም ደግሞ ክሪስቲያኖ ሮናልዶ ሀገሩ ፖርቱጋል ወደ ዓለም ዋንጫው የምትገባ ከሆነ እና ደግሞ ቀጣዩን ጨዋታ የምታሸንፍ ከሆነ በመጀመሪያው መክፈቻ ጨዋታ ላይ ክርስቲያኖ ሮናልዶ ላይኖር እንደሚችል ነው እነዚህ መረጃዎች የሚያሳዩት። ነገር ግን ደግሞ ፖርቱጋል ከምድቧ ሁለተኛ ሆና የምታልፍ ከሆነ ያው ፕሌይኦፍ መጫወቱ አይቀርም። የጥሎ ማለፍ የደርሶ መልስ ጨዋታዎችን ማድረጓ ስለማይቀር ምናልባት እነዛ ጨዋታዎች የሚያመልጡትና ከዛ በኋላ ክርስቲያኖ ሮናልዶ እንግዲህ በዩኤስኤ ካናዳ ና ሜክሲኮ በሚያስተናግዱት የተጠባቂው የዓለም ዋንጫ ውድድር ላይ ሀገሩን ወክሎ የሚሳተፍ ይሆናል ማለት ነው። እና እንግዲህ አሁን ይህ ተጫዋች ይህንን ቀይ ካርድ መመልከቱን ተከትሎ በዓለም ዋንጫው ሀገሩ ቀጥታ የምታልፍ ከሆነ እንግዲህ በዚህ የጨዋታ መርሃ ግብር ላይ ወይም በመክፈጫው ጨዋታ ላይ እንደማይኖር ነው እነዚህ መረጃዎች የሚያሳዩት። ተጫዋቹ እንግዲህ ከዚህ ቀደም ከፒርስ ሞርጋን ጋርም በነበረው ቃለ መጠይቅ እግር ኳስን ከዚህ በኋላ የሚጫወተው ኢንጆይ እያደረገ እንደሆነ፣ እየተዝናና እንደሆነ እነዚህን ጨዋታዎች የሚያደርገው ብዙም ለነገሮች እንደማይጨንቅ፣ እንደውም የዓለም ዋንጫን ማሸነፍ ብዙም ለሱ ድሪም የሆነ ነገር እንዳልሆነ፣ እንደ ህልም የሚያስቀምጠው ነገር እንዳልሆነ ክርስቲያኖ ሮናልዶ ተናግሯል። በእርግጥ ክርስቲያኖ ሮናልዶ የዓለም ዋንጫን ባለማሳካቱ ምክንያት በጣም የተበሳጨባቸው ወይም ደግሞ ስሜት ግዴታ የሆነባቸው ጊዜያት እንደነበሩ እናስታውሳለን። በታሪክ 2006 የነበረውን የዓለም ዋንጫ ብታስታውሱ በዚያ የዓለም ዋንጫ መድረክ ላይ ክርስቲያኖ ሮናልዶ ስቅስቅ ብሎ ሲያለቅስ ነበረ። የ2004ቱ የአውሮፓ ዋንጫም ለክርስቲያኖ ሮናልዶ ጥሩ ስሜት የሰጠው እንዳልነበር ይታወሳል። ከዛ በመቀጠል በነበሩ ቶርናመንቶችም ላይ ቢሆን ክርስቲያኖ ሮናልዶ በተለይ በባለፈው በ2022 በኳታር በተደረገው የዓለም ዋንጫ ላይ ክርስቲያኖ ሮናልዶ ጥሩ ስሜት አልሰማውም ነበር። በሞሮኮ ተሸንፈው ነው ከሩብ ፍጻሜው የተሰናበቱት። ክርስቲያኖ ሮናልዶ በተለይም ደግሞ በወቅቱ የፖርቱጋል ብሔራዊ ቡድን ከነበሩት አሰልጣኝ ጋር ጥሩ መግባባት አልነበረውም። በተለይ በመጨረሻዎቹ የአሰልጣኝነት ዘመናቸው እሳቸውም ከተጫዋቹ ጋር ጥሩ ግንኙነት አልነበራቸውም። ተጫዋቹን ቤንች ያደረጉት በኋላ ላይም ደግሞ እሱም ተቀይሮ ወደ ሜዳ ለመግባት የቻለባቸው ጨዋታዎች ነበሩ። ግን በዛ ዓለም ዋንጫ ላይ ጥሩ ፐርፎርማንስ አላሳየም ወይም ደግሞ ጥሩ ጊዜን አላሳለፍም። በተለይ ከሞሮኮ ጋር በተደረገው ጨዋታ ኳስ ድሪብል እያደረገ ለመግፋት ጥሩ የኳስ እንቅስቃሴ ለማሳየትም ቢሞክር ያ የቀድሞውን ሮናልዶ ግን አልተመለከትም። ምክንያቱም በወቅቱ ክርስቲያኖ ሮናልዶ እዛ የዓለም ዋንጫ መድረክ ላይ ሲሳተፍ 36 አመቱ ሆኖ ነበር እዛ የዓለም ዋንጫ ላይ የተሳተፈውና አሁን እንግዲህ የመጨረሻው የዓለም ዋንጫ ነው ይሆናል ተብሎ የሚጠበቀው ይሄ የዓለም ዋንጫ ምናልባት ከጉዳት ነጻ ከሆነ ሌሎች አዲስ ኢሞሽናል ነገሮች የማይፈጠሩ ከሆነ እዚህ የዓለም ዋንጫ ላይ እንግዲህ ክርስቲያኖ ሮናልዶን ምንመለከትበት እድል በጣም ሰፊ ይሆናል። ግን ደግሞ ይሄኛው የተመለከተው ቀይ ካርድ በራሱ ምናልባትም የዓለም ዋንጫ የመጀመሪያዎቹ ጨዋታዎች ላይ ተጽዕኖ ሊያሳድርበት እንደሚችል ምክንያቱም ከፊፋ የዲሲፕሊን ሕግ አንጻር ነው እንደዚህ አይነት ነገሮች እየወጡ የሚገኙትና እንግዲህ ቀጣይ የሚጠበቁ ነገሮች ይኖራሉ። ከአርመኒያ ጋር በሚደረጉ ጨዋታ ፖርቱጋል አሸንፋ የዓለም ዋንጫውን አውቶማቲካሊ በሆነ መንገድ ትቀላቀላለችው የሚለው ራሱን የቻለ ጥያቄ ይሆናል። ነገር ግን ደግሞ እንዲህ ባሉት የጨዋታ መራ ግብሮች ላይ በተለይም ቀይ ካርድ መመልከት ከዛ ደግሞ ቫዮለንት ኮንዳክት መሆኑ ምናልባት ተጫዋቹ በአለም ዋንጫ የሚኖረውን ቆይታ በተወሰደ መንገድ ሊጎዳበት እንደሚችል ነው እነዚህ መረጃዎች የሚያሳዩት። አለም ዋንጫ ላይ ክርስቲያኖ ሮናልዶ ከፖርቱጋል ብሔራዊ ቡድን ጋር ይጠበቃል። ምናልባትም ደግሞ በአንጋፋነት አለም ዋንጫ ላይ ከተሳተፉ ተጫዋቾች መካከል በታሪክ ስሙን የሚያስመዘግብበት መድረክ ነው የሚሆነው። እዛ የአለም ዋንጫ ላይ ከተሳተፈ ሮጀር ሚላ በአለም ዋንጫ ተሳትፎ ማድረግ ችሏል። እንግዲህ በጣም በአንጋፋ እድሜ ኢቨን በዛ ውድድር ላይ ጎልም ሲያስቆጠር እንደነበር ይታወሳል። እና የክርስቲያኖ ሮናልዶም ጉዳይ እንግዲህ በእንዲህ አይነቱ መንገድ የሚታይ ነው። ከዚህ ከአለም ዋንጫ ጉዳይ ጋር ተያይዞ የዛ ከፒርስ ሞርጋን ጋር የነበረው ቃለ መጠይቅ በጣም ብዙ አነጋጋሪ አስተያየቶችን የሰጠበት ነበር። ና በአንድ ቶርናመንት ላይ ስድስት ወይ ሰባት ጨዋታዎች ሊደረጉ ይችላሉ፣ ግን የኔ እግር ኳስ ኬሪየር በፍጹም የሚንድ ና የሚያበላሽ አይደለም። እኔ ስድስት ጨዋታ ወይ ሰባት ጨዋታ ተጫዎች አሸንፌ የዓለም ዋንጫን ባሸንፍም ባላሸንፍም ምንም የሚፈጠር የተለየ ነገር የለም ብሎ ሲናገር ነበር። እና ብዙዎችም ክርስቲያኖ ሮናልዶ የምር ከልቡ ነው ወይ እንደዚህ አይነት ሀሳብ የሚሰጠው የሚሉ ነጥቦችን ሲያነሱ ቆይተዋልና ዞሮ ዞሮ እንግዲህ ሲያረሳ በን ክርስቲያኖ ሮናልዶ ትላንት የተመለከተው ቀይ ካርድ በረጅም ጊዜ የፖርቱጋል ብሔራዊ ቡድን ቆይታው ለመጀመሪያ ጊዜ የተመለከተው ቀይ ካርድ ሆኗል። ቀጣዮቹ ጨዋታዎች ደግሞ ይጠበቃሉ ከፖርቱጋል ብሔራዊ ቡድን ጋር በሚኖረው የጨዋታ መርሃ ግብር። ክርስቲያኖ ሮናልዶ ግን በዛ በፒርስ ሞርጋን ቃለ መጠይቅም ላይ እንደተናገረው እኔ ሁለት ኔሽንስ ሊግ አንድ የአውሮፓ ዋንጫን ከሀገሬ ጋር አሸንፍ ያለውና የዓለም ዋንጫ ማሸነፍ ብዙም ግድ የሚሰጠኝ ነገር አይደለም ብሎ ሲናገር ነበር። የትላንትናው ቀይ ካርድ መታየቱ ደግሞ የዓለም ዋንጫ ጨዋታዎቹ ላይ ተጽዕኖ ሊያሳድርበት እንደሚችል የሚወጡት ዘገባዎች ያሳያሉ። እስቲ እናንተም ስለ ክርስቲያኖ ሮናልዶ ምን አይነት ሀሳብ አላችሁ? ኮሜንት ላይ ሀሳቦቻችሁን ልጽፉልን ትችላላችሁ። ቀጣይ እንግዲህ የዓለም ዋንጫ የማጣሪያ ጨዋታዎች ይቀጥላሉ። ፖርቱጋልም ሁለቱን ሀገራት በልጣ ለመገኘት ቀጣዩን ጨዋታ ማሸነፍ ይጠበቅባታል ማለት ነው።